ሰላም አለይኩም ወረህመቱላሂ ወበረካቱ ውድና የተከበሯችሁ የአሚናቲዩብ ቻናል ቤት ሰዎች ሰላም እንዴት ናችሁ ከኔ ጋር ሁሉ ሰላም አልሐምዱላ ዛሬም እንደተለመደው የትራንስክሪፕት ይዤላችሁ መጥቻለሁኝ በቅድሚያ ለቻናል አዲስ የሆናችሁ ሰዎች ሰብስክራይ በማረብ ቻናልን ተቀላቀሉኝ ዛሬ ደግሞ አዲስ ነገር ነው አረንጓዴ ጎመኔ ከለር ዙሪያ ከሽከሽ ያለው ከእነ ሞኬቱ ከነተካያው ከነ ቤቢ ሙሉ ማች ነው ይዤላችሁ የመጣሁት እናንተ በፈለጋችሁት ብዛት ማዘዝ ትችላላችሁ ይህ የቤቢው ነው። እንደምታዩት መሀል ላይ ልጥፍ ጌጥ አለው፣ በሰየፍ ዲዛይን ነው የተሰራው። እናንተ በፈለጋችሁ ዲዛይን መሰራት ይችላል። እዚህ ጋር ደግሞ ሪባን አለው፣ ዙሪያውን ከሽከሽ አለው ማለት ነው። እንደዚህ ጭር አይልም፣ እንደዚህ ያምራል ማለት ነው ዙሪያውን ሲኖረው፣ እንደናንተ ምርጫ እንሰራላችኋለን። ከጀርባም ተመሳሳይ ከለር ማሽን ነው ያለው፣ በራሱ ይመስላል ቤቢው ስራቱ ጋር ይላለ ራሱን እንደምታይ ሶስት አለው ሶስት ጌጥ ነው ያለው፣ በሰያፍ ነው የተሰራው። ዙሪያውንም ከሽከሻ አለው፣ እንደዚህ ድምቅ አድርጎታል ማለት ነው። ለየት ያለ ከለ ነው፣ ብዙ አልተለመደን። ያምራል እንደዚህ ማለት ነው። እዚህ ጋ ተከያ ለ ተከያለ እዚህ ጋ ያው ብዙ ጊዜ እናሳያቸዋለን። አሪፍ ተከያ ነው አንድ ከሰራችሁ ቅያሬ ነው እንደ ትራንስፖርት መሰራት የምችለው ዚፕን ማምጥላለሁ። እዚህ ጋር ደግሞ ሞኬት አለ። ሁለት በሶስት ነው ትልቁ ሞኬት ማለት ነው። ኢራን ቱርክ፣ ምናምን የሚባለው ነው። እናንተ ከፈለጋችሁ ሁለት በአ ሶስት በአራት ከዛም በላይ ተቆራጫለሁ። እናንተ በፈለጋችሁ ሳይዝ እንትን እንላችኋለን ማለት ነው እንገዛላችኋለን። በዚህም ጋር ደግሞ አበባ ምንጣፍ፣ የተለያዩ እቃዎች አሉ እናንተ ማዘዝ ከፈለጋችሁ አብረን ገዛዝተን እናስገባላችኋለን ማለት ነው። አድራሻችን ወሎ ከሚሴ ነው። በየትኛውም ቦታ እናደርሳለን እንልክላችኋለን። ቪዲዮን እስከ መጨረሻ አዩት። ከወደዳችሁ ትላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም።